ለምርመራ ሰውነት ያረተ ደም የተጸዳ ነው። ደም የሶስ እንዳለ አ አንቱ ነ የተቀበርኩ ሰውዬ አላውቅም። እኔ ሬ ነው። ወታደር መጥቶ ያዙ። እንግዲህ ምንድን ነው ያዙ? የራስ አርግባት አይ ያዙ። እኔ ማንም ሰውን እምቢ ብሎኝ አያውቅም። ገንዘብ ስዛጥ እንደ ምራቅ አበድሩኝ። በፊት እልሙ ይፈታል። ገንዘብ እንድቆጥር ምራቅ አበድሩኝ። ምራቅ ቱቱ በሉብኝ። እዚህ ጋር ቱ በሉ እዚህ